አብረን ነው ነፍሳችን፣ የሁላችንም አይማርም። ሁለት መቶ ሀምሳ ስድስት ሰዎች ሲደመር መሲ ብርጅቶን ነፍሳቸው አይማርም። ሲኦል ነው የምንገባው። ሶ ሁለት መቶ ሀምሳ ስድስት ሰዎች ነበሩ እና እኔ ሲኦል ነው የምንገባው። ይሄ የሁለት መቶ ሀምሳ ስድስት ሰዎች ሴራ እና የእኔ ሴራ ነው። ገባችሁ? ስለዚህ አብረን ነው ሲኦል የምንገባው። ተዘጋጁ። አንተ አመዳም ይሄ ይሄ ኡስማን ላውላ እናንተ ናቸው የመከራችሁ? እነሱ ናቸው የመከሩኝ። ከሦስት መቶ አሁን የመጣችሁ ሰዎች የመከሩኝ ኮሜንታተሮች ናቸው። መስዬ በእናትሽ ይሁን አጀንዳ ፍጠር ያሉ። ይሄ የኮሜንታተሮች ሴራ ነው። ምነው እናንተ ሳትረገጡ ምን እናንተ ሳትረገጡ፣ ኮመንታተሮች እስከ መቼ እኛን እያሽቃበጣችሁ ትኖራላችሁ? እናንተ የመከራችሁ ምክር ነው ይሄ። እናንተ ነብሳችሁ አይማርም። እናንተ ኮመንታተሮች፣ ዛሬ ከኮመንታተሮች ጋር እስኪ እንረጋገጥ። እናንተ ሰው ናችሁ እንዴ? እዛም ትክክል እዚህም ትክክል እያላችሁ ሾካኮች፣ ሾካኮች እኔን ሁሌ የምታሳስቱኝ ሁሉ የአሳሳታችኝ እነ ትክክል ህይወታችሁ ሁሉ የተስተካከለ ያደርገው ፈጣሪና እዚህ መተሽ መስዬ ትክክል ትክክል እናንተ ናችሁ እ አሳሳታችሁ እኔ ገነት እገባለሁ ብዬ ማስበዋለን የሲኦል በረኛ ልታረጉኝ

ኮመንታተሮች ናቸው። እነሱ ሼር ሲያደርጉ ጡሉ ቶሉ ቶሉ ቶሉ ቶሉ ቶሉ ቶሉ ቶሉ እያላችሁ ይሄ የኮመንት አርማችሁን ይዛችሁ መጣችሁ። ሂዱ እሺ። አንድ ተንኮል እንስራ አብረን ተስማማላችሁ። ሳሪን ሂዱና መሲ እያለቀሰች ነው መሲ እያለቀሰች ነው በእውነት እሺ። 510 ሰዎች ሲኦል እንግባ አብረን። ሂዱና ሳሪን መሲ እያለቀሰች ነው መሲ እያለቀሰች ነው መሲ እያለቀሰች ነው በእውነት እሺ እንስራ፣ ተንኮል ተንኮል። ወይ ወጣለች። እሺ፣ ሼር አድርጉላት። ኢትስ ኦኬ። ማንን? እሺ፣ ተንኮል እንስራ። እሺ አሁን ሲኦል የሚገቡ ሰዎች እነመቅዲ አይንሽን ውሃ አስነኪ እያሉኝ ነው። እሺ፣ አይ ከለ ሳሪ፣ ካይ ሳሪ፣ ላከች ሳሪ፣ ላከች ሳሪ፣ ላከች ወይ ይመለስኩባት፣ ወይ ወይኔ፣ ሂዱ እያለቀሰች ነው በሏት። ሂዱ፣ ሂዱ፣ መሲ መሲ በሏት። ጤነኛ አደላችሁ ማለት የኮመንታተሮች ሴራ ነው። ማርያምንማም የኔ ሴራ አይደለም፣ ይቅርበኝ። እኔ እነሱ መክረውኝ ነው። አምሳሪም ደንግጣለች። እዛ እሷ ስትል ሰምቼ ነው እኔ ወደዚህ የመጣሁት።

ያምሻል እንደ አንቺ። ምን ሆነሽ ነው? ደግሞ ዛሬ ባለ ድምፅ ነው።

እስኪ ቁም ነገር፣ ምንሽን ነው የሚቆነጥጡሽ መሲ? ጭን እና ጭንሽን ነው ወይስ ከፍ ብለዋል? ከጭንሽ ከፋሉ እንዳንቺ ይሄ ነገር ከፍ ብለው ነው የቆነጠጣሽ ነው። ወይ ሳሪ ሪ ሸት መስሏታል። ለዛሬ ሙዚቃ ነው። አንድ ጥያቄ ልጠይቅሽ ነበር አንድ ልጅ ታውቂያለሽ? እዚህ ሚዲያ ላይ ነው ያየሁት እና እግሮቹ እንትን ብለው ከመኪና ላይ ወርቆ እና እንዳት ያስፈልገኛል ካንሰር ሊቀየርብኝ ነው ብይ ምናምን ሲል ሀይ ሳሪ፣ ለምን ሄዳ አትጠይቃትም አልኩኝ። አንድ ቀን ኢትዮጵያ ነው። አንቺ ያው ዙ እያየሽ ስሚ ጆ፣ ሁለት መቶ ሀምሳ ስድስት ሰው ነበረ በይ ከዛ ለምን ተንኮል ሴራን ሰራም ተባባልን እና ከዛ ኮሜንታተሮች ናቸው የመከሩኝ። ተንኮል እንዴ እንደዚህ ነው። ከዛ ሳስወጣ እዚህ ደግሞ ማሚ ሼር ስታደርግ ሰገሩ ደግሞ ድምጽ የዛሬው ደቅሶ ደግሞ ድምጽ ራሱ ያለው ድምጽ ሲጀመር ጁኔ ሳሪ ጋል ገባ ሲሄድ ሳሪ መሲ ታ ዝም ብላችሁ ሸታሞች ስትል ስመጣ የሰንተር ልጅ መሰልሽ፣ ማሚ ዮኒ የሚባለው ልጅ ታውቂዋለሽ? ማናች ማሚ ዮኒ የሚባል ልጅ መጥቶ ሙኒት በውስጥ መልክት ስልክላት ልትመልስልኝ አልቻለችም። በዚህ በልጁ ጉዳይ ማለት ነው። በየቱ ልጅ በዚህ በትንሹ አጎእኔ መሲ ሁለት ቀን ስልክ አልነካሁም። እኔ የራሴ ጉዳይ ላይ ነኝ ቢዚ ነኝ ስራ ላይ ደግሞ ስ ምን አደርገዋለውኝ በላ አልኩ። ምን እንዳለ ታውቂያለሽ? ተባበሩ መላበሉ ሲል እኛ ጀርመን ሄደን ይመራት የለ ጫንቆስ ነው ልኳል ዶክመንት ምናምን ግን ምን ታደርጊዋለሽ? ጀርመን አይደለ። የትኛው ኢትዮጵያ ነው ቢኒ? ቅድም ጁዬ ቅድም ያልሽው እኮ ነው ያ። የተበላውማ ያ ኢትዮጵያ ነው ያለው። ምንም እኮ ነው ጥቅም የሌለው? ሚዲያ ላይ ሰው እንዲጠነቀቅበት መማሪያ ካልሆነ በስተቀር ምን ጥቅም አለው? አብ እንትን ቁጥሩን አስተካክል። ጀርባ ደውለው እያናገሩት ነው እየተባለ የሚማር ሰው አለ ብለሽ ታስቢያለሽ? እንደ አንቺ እሱማ እንደዚህ እኮ ነው። እንደ አታውቂም እንደ ማሚ ሌባ ነው ብለሽ ገስት ላይ አምጥተሽ እኮ ሌባውን ፎሎ እኮ ነው የሚያራሙት። ቅድም እኛ የሆነ ሰው እያየሁኝ ስስቅ ነበረ፣ ስምንት መቶ ሰው ፎሎ አድርጎት የወጣው አጥፍተሃል እየተባለ አጥፍተሻል እያሉ እያሉ ስምንት መቶ ሰው ፎሎ አርጎ፣ አሁን ልክ ነው እኮ። አሁን በቃ ሰው ፎሎ ያደርጋቸዋል። ገባሽ? አሁን ለነሱ መከሰስ እንደ እንትን ነው የሚያዩት። አሁን ይሄ ሰው ይሄ ሁሉም ሰው ሊያወግዘው ነው የሚገባው አንደኛ እዚህ ሚዲያ ላይ ማሚ ሰው ሊከሰው የሚመጣውን ነገር እራሱ ለይቶ ማወቅ አለበት። አሁን በትንሹም በትልቁ ሰው ሊከስ መምጣት የለበትም። እንደ መሲ ሩቢያን እና ዱቄት ሚዲያ ላይ ከመጣ ምን ትፈልጊያለሽ አንቺ? እዛኔት ይበልሽ እንኳን ታቀብሻ ለምኑ ነው የሚለኝ ማለት

ሰሚጁ የፋሲ ጋር ቀደም እንዳይታቀለሽ። እኔ እኮ አሁንም ኢትዮጵያ ልጄን እኮ ቼክ አስደርጓለሁ፣ አለች ራሷን ቼክ ታስደርግ መጀመሪያ። ለምትወደደ፣ አለች ማሚ ሳዓዳን አናገርሻት? ምን ቁጥር ልከሽልኛል። ገና አሁን ነው ዋትሳፕ ቼክ እያደረኩ ያለሁት።